ለቡድን የተነሳ ጥያቄ እና በግለሰብ የተነሳ ጥያቄ ቅድሚያ የሚሰጡት የትኛውን ነው የሚለው። ቡድኖች መብታቸውን የሚያረጋግጥ ነገር በሕገ መንግሥት ደረጃ ካገኙ አሁን በሀገሪቱ ውስጥ የተከሰተው ግጭት ያሳለፍነው እልቂት መንስኤው ምንድን ነው ብለው ነው የሚያምኑ? አዲስ አበባ ተቀምጦ የድሬዳዋን ዋስትና መውሰድ አያችሉም እኛ ራሳችን ራሳችን ማስተዳደር እንችላለን ብለዋል ብለው ኤግዛምፕል አንስተውልናል እና እሱ ሀሳብ ከአንድ ሰው ሀሳብ ተነስቶ የተጨመቀ ነው ብለው አያስቡም ወይ የተለያዩ ቡድኖች አሉ አሁን በእኛ ሀገር ኮንቴክስት ብንወስድ አሁን የቡድን መብት እንደ አጠቃላይ ብንወስድ እያንዳንዱ ቡድን ግሩፕ አንድ አይነት አይደለም የራሱ የሚያራምደውም ሀሳብ አጠቃላይ ፖለቲካል ኦፒኒየንም ሊሆን ይችላል የሚለዩበት ባህሪያት አለው እና ቡድን ውስጥ ሁሉም አንድ አይነት ነው ወይ ያልክ ኖርማል የተባለው ነገር ለኔ በደንብ ግልጽ አይደለም። እሱን የምልበትም የሚያልኩበት አቅጣጫ ምንድን ነው? ማጆሪቲ ራይት ወይም ደግሞ የብዛነት መብት የብዛነት ድምፅ መምራት፣ የአናሳዎቹ መብት መጠበቅ የሚለውን ነው። ምክንያቱም ብዙሀኑ ተስማማ፣ አናሳውን ደግሞ መብቱን ጠብቃ ያላትኝ ትሄዳለን። የአናሳ በብዙሀኑ መብት የማይስማማ ቢሆንስ ምንድን ነው የሚደረገው?